የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ደህንነትን ለማስጠበቅ የሚረዱ ዘመናዊ የቅኝት መሳሪያ ራዳሮችን በመጠቀም የአውሮፕላኖችን ፍጥነት፣ የከፍታ ጫማ አቅጣጫና፣ አጠቃላይ የደህንነት እንቅስቃሴዎችን መሬት ላይ ሆኖ ይቆጣጠራል። ይህንን ተግባርም ከተለያዩ ዓለም አቀፍና የሀገር ውስጥ የአየር ትራንስፖርት ኩባንያዎች ጋር በቅንጅት በተለያዩ ኤርፖርቶች በተተከሉ የቁጥጥር መሳሪያዎች በመጠቀም ያከናውናል። በኢትዮጵያ ከሚገኙ ዓለም አቀፍ ኤርፖርቶች መካከል የድሬዳዋ ኤርፖርት የአየር በረራዎች ቁጥጥሮች ክፍል ማናቸውንም አይነት እስከ 25000 ጫማ ከፍታ ድረስ ያለውን የአየር ክልል መቆጣጠር የሚያስችለውን ስርዓት ተግባራዊ አድርጓል። የኢትዮጵያ ኤርፎርስ እና የኢትዮጵያ አየር መንገድ የትሬይኒንግ ኤርክራፍቶች ደህንነታቸው ተጠብቆ ስልጠናቸውን እንዲያከናውኑ ከጎናቸው ሆኖ ሲቪል አቪዬሽን አገልግሎት እየሰጠ ይገኛል። በዚህ አገልግሎት ውስጥ ኤር ትራፊክ ኮንትሮለሩ ኮሚኒኬሽኑን ሳይቋረጥ ኢንፎርሜሽኑ እየሰጠ ወይዘር ኢንፎርሜሽን እየሰጠ የበረራው ደህንነት ሰላማዊ እንዲሆን የተሳለጠ የበረራ አገልግሎት እየሰጠ ይገኛል። አልፋ ዙሉ ቻርሊ ዎች አውት አልፋ ዙሉ ዴልታ ኤንድ ዙሉ ፎክስ ኦፕሬቲንግ ኦን ድሬዳዋ ጅቡቲ ኮሪደር ድሬዳዋ ላይ። አሁን እንደ አፕሮች አየር ትራፊክ ተቆጣጣሪ የምናደርገው የተለያዩ ትሬኒንጎች አሉ። የሲቪልና የሚሊተሪ ኤርክራፍት ትሬኒንግ ፍላይቶችን እንሰራለን በመቀጠል ስኬጁል እና አን ስኬጁል የሆኑ ኮሜርሻል ፍላይቶችን እናስተናግዳለን። በተጨማሪ ዚህ በአየር በኤርስፔሳችን ለሚያቋርጡ ወደ ጅቡቲም የሚሄዱ ከጅቡቲም ወደ ሌላ ቦታ እንዲሁም ከሃርጌሳ የሚያቋርጡ ኤርክራፍቶችን ወደ አዲስ አበባ ይሁን ድሬዳዋ ኤርስፔስን በድሬዳዋ አፕሮች ማለትም ከ24,000 ጫማ በታች የሆነውን እንቆጣጠራለን። በኢትዮጵያ የአየር ክልል ውስጥ እንዲበሩ ፍቃድ የተሰጣቸው አውሮፕላኖች ከበረራ ጋር በተያያዘ አስፈላጊ የሆኑ የኤርኖቲካል መረጃዎችን በተለያዩ የግንኙነት አማራጮች ከባለስልጣን መስሪያ ቤቱ ያገኛሉ። ማንኛውም በተለያዩ የሀገሪቱ አካባቢዎች የሚንቀሳቀስ አውሮፕላን ከባለስልጣኑ የአየር ትራፊክ ተቆጣጣሪዎች በሚሰጠው መመሪያ መሰረት ደህንነቱ ተጠብቆ ይበራል። ከሰባት እስከ አስር አውሮፕላኖችን አሳርፈን እናስነሳለን እንዲሁም ከኦቨር ፍላይት ከጎረቤት ሀገር የሚመጡትን ኤርክራፍቶች ከሰባት እስከ ስምንት ባለው እንትን ውስጥ እነሱ ምንም አይነት ለምን እኛንም ኮንታክት ያደርጉናል፣ ኢንፎርሜሽን ይጠይቃሉ። ኤር ትራፊክ ኮንትሮለሩን ዌይዘር ሊጠይቁ ይችላሉ። እንደዚህ አይነት አገልግሎት እየሰጠ ሁሉም የተሳለጠ የበረራ ደህንነት እንዲኖረው አድርገው በትጋት እየሰራን እንገኛለን። ሁለት ሶስት ኦብጀክቲቭ አለ። አንደኛው የማሳለጥ ነው፣ ሁለተኛው ሴፍቲው ነው፣ ሶስተኛው ምንም አይነት ኮሊዥን እንዳይፈጠር ማድረግ ነው። አውሮፕላን ከአውሮፕላንና አውሮፕላን እንዲሁም መሬት ላይ መኪናም ጋ ይሁን ግራንድ ሙቭመንቱን መቆጣጠር ነው ያለብን። በጣም ብዙ ኤርክራፍቶችን ነው የምናስተናግደው። አንድ የአውሮፕላን ፓይለት አውሮፕላኑን ማንቀሳቀስ ሲፈልግ ለእያንዳንዱ ክንውኑ የአየር ትራፊክ ተቆጣጣሪዎችን መመሪያ መጠቀም አስፈላጊ ነው። የድሬዳዋ ኤርፖርትም ብሔራዊ የአየር ትራንስፖርት ደህንነትን ከማስጠበቅ አንጻር ከዓለም አቀፍ ተቋማት እውቅና ያለው ከአደጋ ነፃ የሆነ አገልግሎትን ይሰጣል። ለዚህ ደግሞ የራዳር መሳሪያዎች የአየር ትራንስፖርት ደህንነቱን በማስጠበቅ ረገድ ጉልህ ሚና ይጫወታሉ። ከዚህ በፊት ኤርክራፍቶችን ሲያስተናግድ ሲቪል አቪዬሽን ሲያያቸው ሳያያቸው ነበረ አገልግሎት የሚሰጠው። አሁን ግን ራዳር ሲስተምን በመጠቀም ድሬዷ ላይ አንደኛውን ኤዲሲቪ የሚባል ራዳር በመጠቀም አውሮፕላኖች እይታ ውስጥ በመግባት እንቅስቃሴዎችን እንዲደረጉ ከድሬዷ ሆኖ አንድ ግብዓት ያቀርባል ለዋናው መስሪያ ቤት ሳተላይት ኮሚኒኬሽንን በመጠቀም ቀልጣፋ የሆነ አገልግሎትን እየሰጠ ይገኛል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዘርፉን ከዚህ በተሻለ ለማሳደግ ባለፉት ዓመታት ከሚመለከታቸው መንግስታዊ ተቋማት ጋር በመቀናጀት የሪፎርም ስራዎችን እየሰራ ይገኛል። ይህም ኢትዮጵያ ተለዋዋጭ በሆነው የአቪዬሽን ዘርፍ ውስጥ በዘላቂነት ተጠቃሚ እንድትሆን ያደርጋታል የሚል ተስፋ ተጥሎበታል። ትልልቅ ፕሮጀክቶችን ቀርጸናል። ከነዚህ ውስጥ አንዱ የአቪዬሽን ፖሊሲ አለ፣ የላትም ኢትዮጵያ እስከዛሬ ድረስ። እሱን ለማጸደቅ የሚሰሩ ስራዎች አሉ ሌሎች ከፍተኛ የስትራቴጂክ ጥናቶች አሉ። በጥነት ላይ ተመርኩዞ ነው መስራት ያለበት እና የአቪዬሽን ኢንዱስትሪው በጣም ዋን ኦፍ ዘ ሞስት ዳይናሚክ የሚባል ነው። በአለም ላይ እስከ 20 በመቶ በዓመት ያርጋል ነው የሚባለው እና እኛ ወደ ኋላ እንዳንቀር ሪፎርም መስራት አለብን። እና ይሄ አንዱና ትልቁ በአሁን ሰዓት የሲቪል አቪዬሽን እየሰራ ያለበት ስራ ነው።